ውዶቼ ይህን ቪዲዮ ስሰራ በጣም በሴትነቴ በቃ በጣም ተናድጄ ነው የማወራችሁ። እኔ ሚዲያ እያየው ማለት ነው፣ አሁን ዲስክሮል እያደረኩ ሳይ ሴቶች ወዴት ወዴት እየሄድን ነው? እረ በጣም ነው የሚደብረው፣ እረ በጣም ነው የሚያስጠላው። ሴቶች በወንድ መጋጨት ለወንድ እንዲያደርግ ሴት ለሴት ወንዱን እንዲህ አድርጌ እንዲህ አድርጌለት፣ እንዲህ ሰርቼለት፣ እንዲህ ትቶኝ ሄዶ እንዲህ ለሷ ሄዶ፣ ሴት ለሴት ለምን ትጣላላችሁ? የእኔ ትልቁ ጥያቄ ሴቷ ምንም አላደረገች። ወዶ የሄደው እሱ አይደለም እንዴ? ስለዚህ ለቲም ጎ በቃ ይሂድ፣ ይሂድ። ተይው እንዴ፣ ኑሮሽን ሁች ሁኝ፣ ኑሮሽን ኑሪ። በቃ ሲጀመር አንቺ አልነበረም፣ ከሄደ ይሂድ። የመለማመጥ ነው እረ በጣም ነው የሚያስጠላው። ሴት ለሴት የሚወራሩት ሱንትተው ትተው በቃ መፎካከር ነው። እንዲያውጥ ይችል ማን ግዥለታለሽ? ሲጀመር ለወንድ ልጅ እንዲደረጋል? እሱ ያርግልሽ እንጂ አንቺ ለምን ታደርጊለታለሽ? መጀመሪያ እሱ ያርግል። የሚያምረው እንደሱ ነው። ተተዋወቃችሁ በኋላ አብራችሁ ከሆናችሁ በኋላ ችግር የለም ብታደርግለት እኮ ለልደት ብትሰጩ ስጦታ፣ ብታደርግለት፣ ይሄን ብራንድ ገዛሁለት፣ ይሄን ብራንድ የምትባባሉ ብዙ አላችሁ፣ ችግር የለውም። ግን ቸኮልሽ፣ ቤትሽ ለማስገባት ትቸኩ ያለሽ፣ አትቸኩሉ። ቤታችሁ ወንድ ለመግባት ይዞ ለመግባት ይዞሽ ግባ እሱ፣ መጀመሪያ ከዛ በኋላ ከተለማመዳችሁ አንድ አመት ሁለት አመት ከሆነ በኋላ ቤትሽን ብታሳዩ ችግር የለውም። ጠቅልሎ ቤትሽ ከገባ is taking over your life እንዴ እንዴት ነው የማይገባችሁ ሴቶች? እስከመቼ ድረስ ነው? የሚገርመኝ እኮ እነዚህ ጎረምሳ ልጆች ትንንሽ ልጆች ቢሆኑ እሺ፣ ኦቨር 35 ሁሉም እንደዚህ የሚያደርገው እና ልክ ይሄ በቃ አለ አይደል ዲስፕሬሽን ይመስላል። ያታሰደቡን እንጂ ሴቶች ያታሰደቡን፣ ኮራ ቀብረር። አንዳንድ ጊዜ እንዴ ብቻ መሆን እኮ ነውር የለውም፣ ያለ ወንድ እኮ መኖር ይቻላል። በተለይ ልጆች ያሏችሁ ልጆቻችሁ ያደጉ ምንድን ነው የምትፈልጉት? እኔ አይሮን አንደርስታንድ ከምር ግራ ገብቶኛል። አሁን እንዲህ ብሽቅ ብዬ የምናገረው በሴትነቴ ነው። እያመመኝ ነው ያንቺ ፔን የኔ ፔን እየሆነ ነው። ከኩያሽ ጋር ውጭ ከሚመጣጠንሽ ፋይናንሽያልም እድሜም እንደውም በለጥ ቢልሽም ጥሩ አይደለም ጥሩ ነው አሉ ደግሞ አነስ ብለው በእድሜም በጣም ማቹር ያደረጉ ወንዶች ሁሉ አሉ። ይሄ ሁሉንም ወንዶች አያጠቃልልም ማቹሪ ያደረጉ ብዙ ወንዶች አሉ። እና ውዷ በጣም ተናድጄ ነው አሁን ሳይ ሳይ ስክሮል በማደርግበት ጊዜ በተለይ በቃ ሴትና ወንድ፣ ሴትና ሴት በወንድ የተነሳ እንደተጣሉ እንዲያድርጎኝ፣ እንዲ ገንዘብ ሰጥቼው አረብ ሀገር እንዲ ዘርፎኝ፣ ማን ስጫለሽ? ሀብታሟ፣ የኔ ሀብታም የኔ ጀግና፣ ማን ስጫለሽ? እዚህ ቤተሰብ የሚረዳ የለሽም። ልጆች የሉሽም። ኢንቨስት ኦን ዮር ኪድስ ልጆች ከሌሉሽ ደግሞ ኢንቨስት ኦን ዮር ሰልፍ። ምክንያቱም አንቺ ስታረች አንቺ አቅም ሲጎልሽ፣ ጉልበት ሲጎልሽ ከእግዚአብሔር ጋር ያገንዘብሽ ይረዳሻል። ፉል ስቶፕ። ይህን ነው የምላችሁና ዛሬ በጣም እንደው በእውነት ነው ሴትነት ያስጠላኝ ቀን ነው። ና ኮራ በሉ። የምን እጅ መስጠት ነው? ብቻሽን መሆን ይቻላል። ከማይሆን ወንድ ጋር ወንድ ያስፈልገኛል ባቸው አትግጠሙ አሉ ደግሞ በጣም ጥሩ ወንዶች እዚህ ዓለም ላይ ከአንቺ ጋር የሚስማሙ ልጅ ወልደው እንዳንቺ የትዳራቸው ጥሩ ሳይሆን ፈተው ከጥፋታቸው የተማሩ አሉ። ብዙ ወንዶች እመሉኝ ግን እናንተ የምትፈልጉት ቦታ ወንዶቹን ሌላ ቦታ ነው። እና አጭር ምክር ልስጣችሁ ብዬው